በቃ ከክብሮም ጋር ፍቅር ጀመሩ ማለት ነው። እንግዲህ ክብሮም ጠበቅ አርጋት ሰኒየን ያው ትንሽ ትንሽ እየገባችል ነው። ሰኒ በቃ ተፍኪር ውስጥ ገብታለች። ክብሮም እንደ ውደደው አለ ውደደው ለውደደው አለ ውደደው እያለኝ ነው ማለት ነው። እና ክብሮም እየ ያው እየተፈቀርክ ነው። ሰኒዬን እንግዲህ ጠበቅ ጠበቅ ጠበቅ አርጋት ላለሁኝ። እናንተ ምን ትላላችሁ? ይህ የሀገራችን እንስራ ይባላል ማለት ነው እንስራ ታውቃላችሁ ድሮ ጊዜ የምችን በእንስራ እየጠጣ ሰው ይኖራል ብያስባለሁ እና ይህ እንስራ ውሃ፣ ቀዝቃዛ ውሃ ነው ማለት ነው። ይጠጡታልን? እንኳን ጠጥቼው አላውቅም፣ ግን እነሱ በጣም ይጠመናል እያሉ ይጠጡታል ነው የምላችሁ። እና ምን ነበር ሰኒና ክብሮም ያው ፍቅር ላይ እየጀማመሩ ነው ማለት ነው። ትናንት ሰኒን ከኮፌ ውስጥ ወሰደ። ከኮፌ ደግሞ ወደ። ጓደኛው ፕሮግራም ይዟት ሄዴ ከዛ አጠጥቶ የውስጧን እንድትናገር አረጋት ማለት ነው። እና ሰኒና ወንድማችን ክብሮም ያው ወደ ፍቅር እየገቡ ነው ማለት ነው። እናንተ ምን ትላላችሁ? ፍቅራቸው ደስ የሚል ይመስለኛል። ይፋቀሩ ና ይጋቡ ማለት ነው እና አሰላሙ አሌይኩም ወረህመቱ ላሂ ወበረካቱሁ ውድና የተከበራችሁ ተመልካቾች፣ እንደምንዋላችሁልኝ እንደምናላችሁ ሁሉ ሰላም ሁሉ አመን። እንግዲህ ኪራም እንደሰማችሁት እንደሰማችሁት የህያብ እናት እያለ እየጠራት ነው ማለት ነው ጽናትን፣ ጽናትዬ ልጅ እንድትወልጅልኝ እፈልጋለሁ እያለ ሂያብ የምትባል ልጅ እንድትወልጅልኝ እያለ ማለት ነው እና እየገፋፋት ነው ማለት ነው እና ህያብን ውለጅልኝ እፈልጋለሁ ልጅ እያለ ነው ማለት ነው። እና ደግሞ መሮና ናሆሜ በጣም ያሳዝናን። መሩዬ እንሻላ ተሽሯታን ተብሎ ደግሞ የእሷን ልጅ ለማየት ያብቃን ማለት ነው። የናሆሜ እናት ልጅ ካልወለዳችሁልኝ እያለች ናሆሜን እየተጣላችሁ ነው ማለት ነው እና በቀጣይ ቪዲ መሩዬ ነፍሰ ጦርነኝ ብላ እንዴት መጣን እንፈልጋለን ማለት ነው። እና ሁላችሁም ለቻናሊ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ውድ ተመልካቾች የቤተሰቦች የመወዳችሁ ማለት ነው። ቻናሊ ሰብስክራይብ አድርጉልኝ፣ ላይክ፣ ሼር እያረጋችሁ ይህን ሰርግ እንዲታያችሁት ማሻአላ ደስ ይል ነበር። ያው የተቆራረጠ ቪዲዮ ስለነበረ ኢንሻአላ የተቆራረጠውን ቪዲዮ ደግሞ በአንድ አድርጌ ሁሉንም መልክላችኋለሁኝ ጣ ጠብቁኝ ማለት ነው። መሻላ ከፊተኛው ቪዲዮ ላይ ብዙ ቪው አለው ሁለተኛው ቪዲዮ ግን ያው ብዙ ቪው የለውም። ማሻአላ እያላችሁ ብዙዎቻችሁ ፍቅራችሁን ስለገለጻችሁላችሁ ከልብ ነው የማመሰግነው። ሁላችሁም አግብታችሁ እንድትወልዱ ምኞቴ ነው ማለት ነው ኢንሻላህ የተሻለ ጥሩ ህይወት እንዲኖራችሁ ከመድሀም ቤት አውጥቶ የራሳችሁ ህይወት የራሳችሁን ኑሮ እንዲሰጠን ፈጣሪ ማለት ነው እመኝላችኋለሁ። ሁላችሁም ሰብስክራይብ እና ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድታበረታቱኝ በትህትና እጠይቃችኋለሁ። ሰብስክራይብ ለምታደርጉኝ፣ ላይክ፣ ሼር ለምታደርጉ፣ ለምታበረታቱኝ ምስጋናዬ ወደር የለውም፣ ከልብ ነው ማመሰግናችሁ። መልካም አስተያየታችሁን ደግሞ ኮሜንት ላይ ስላስቀመጣችሁልኝ እህቴን ሰርግ መሻላ እያላችሁ ፍቅራችሁን ስለገለጻችሁልኝ ከልብ ነው ማመሰግነው። እና ደግሞ ሁላችሁም ላይክ ሼር አድርጉ፣ ሰብስክራይብም አድርጉኝ። ከልብ ነው ማመሰግናችሁ። ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሁሉ ከክፉ ነገር ሁሉ ይሰውራችሁ መልካምን ሁሉ ይደላችሁ ነው ምለው። ሁላችሁም ቻናሌን ሰብስክራይብ አድርጉልኝ። አሁንም ከመዳም ቤት አውጥቶ ለራሳችሁ መዳም ሆናችሁ የቤት እመቤቱ ናችሁ። ቤተሰቦቻችሁን ልጆቻችሁን፣ እንዲሁም ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ጥሩ ጊዜ እንድታሳልፉ መልካም ምኞቴ ነው ማለት ነው። ፈጣሪ ሆይ በሀገራችንም እንዲሁም በየድንበሩ እንዲሁም ሊቢያ እያሉ በሚሄዱ በሚሰቃዩ ወገኖቻችን አላህ በቃ ብሎልና ሀገራችን ተረጋግታልን እፎይ ብለን የምንኖረበትን የምንኖርበትን ጊዜ ያምጣልን። ህጻናት እየተደፈረ እየሞተ እናት እና አባት ምንም በማያውቁት ልጆቻችሁ ተገደሉላችሁ እንዲሆኑላችሁ የሚባለውን ጊዜ አሳልፎ ጥሩ ጊዜ እንዲያመጣልን፣ ልንሁላችሁም ዶ አድርጎ የምን ጊዜም ዶአዬ ነው እና ማለት ነው። እኛም ደግሞ የሰው ሀገር የሰው ጌጥ አያደምቅም፣ የሰው ወርቅ አያደምቅም ይባላል እና ሀገራችን ሰላም ሆናለን ይህን የስዴት ሀገር በቃ ብሎን በሀገራችን እየሰራ ነው። እየታተር የምንኖርበትን ጊዜ ያምጣልን ነው ምለው። ሁላችሁም ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። መልካም ምኞታችሁን እየተመኛችሁ ኮሜንት ላይ አስተያየታችሁን አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ሰኒና ክብሮምን ክብሮም ነው ሰሙ ፍቅራቸው እንግዲህ አንዳንድ እያለ ይገኛል። ናሆም እየሳቁባቸው ነው፣ እንዲሁም ኬራ ወደ መስመር እየገቡ ነው እያሉ ሙድ እየያዙባቸው ነው ማለት ነው። ሰኒዬም ከዚህ በኋላ ሰው ቀርባለሁኝ እያለች ነው ማለት ነው። ሰው አልቀርብም እያለች እየፈራች ነበረ፣ ከዚህ በኋላ ሰው ቀርባለሁኝ በቃ ብቸኝነት ይበቃኛል፣ ብቸኝነት አሰቃየኝ እያለች ነው ማለት ነው እና ቅዱስም ለኪራ ስለ ቤተሰቦቹ ያለውን ነገር አሳወቀው ማለት ነው። ኪራም ደግሞ በጣም ይቅርታ አርግልኝ ቅዱሴ፣ እንደዚህ መሆኑን አላወቅኩም፣ ስላስታወስኩ ይቅርታ አርግልኝ ብሎ ይቅርታ ጠየቀው። እሱ ደግሞ ለምን ይቅርታ ትጠይቀኛለህ? ይሄ እኔ ህይወት ነው፣ በቃ ምንም ማድረግ አይቻልም አለው ማለት ነው እና አንዳንድ ኮመንታተሮችን ሳይ ደግሞ ሰኒሄት መጥተህ አለም እኔ ቅዱስ ሚውስጥ አትሆንም የሚጣምሩልን የለ ነው እኮ እኛ የመድሀም ቀመሞች እኮ ለራሳችን አናውቅም እንጂ ለሰው ሁሉ ነገር እናመቻቻል፣ ጎበዝ እኮ ነን ማለት ነው እና ኮሜንታተሮች ሳላደንቅ አላልፈ ማለት ነው። እናንተ በቃ እማ- ኪራ እና ጽናት ይጋቡ ይጋቡ ይጋቡ አጣምራችሁ ናሆሜን እናመሩንም አጣምራችሁ አሁን ደግሞ ሰኒን እና ክብሮምን ልታጣምሩ መንገድ ላይ ናችሁ። ደግሞ የነሱ ስታጣምሩ ስትጨርሱ ደግሞ የሰኒ ህትምጣና ከቅዱስ ጋር ትጣምር ያላችሁ ነው። ታጣምሯቸው አላችሁ። እናንተ ምን ምን ይቀርባችኋል? እና ሁላችሁም ላይክ ሼር አድርጉ። ውድ የማከብራችሁ የምወዳችሁ የሀገሬ ልጆች ውድ ኢትዮጵያውያን፣ ሰላማችሁ ብዝት ትረፍ ይበልልኝ። ላይክ ሼር ማድረጋችሁን ላትንስዐው ትርሱ ሁላችሁም ሰብስክራይብ ማድረጉኝ በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቶልኝ እያልኩ የምሰናበታችሁ ይሆናል። ኢትዮጵያ ለዘላለም ትኖር እያልኩኝ ሰናበታችኋለሁ። በኢትዮጵያ ላይ ያለውን ችግር መከራ አንስቶልን አላህ ስብሐነው ተዓላ ለእኛ መልካም ነገሮችን ሁሉ እንዲያመጣልን ምቀኝነትን አስወግዱ። ጥሩ መልክ መስተሳሰብን፣ መልካም ልብ እንዲሰጠን ፈጣሪያችሁን ለምኑ። ለእኔም ደግሞ ጸሎታችሁ ዶአችሁ አይለኝ ሁል ጊዜ አስታውሱኝ። የልብሽ የሆነልሽ እያላችሁ ሁል ጊዜ ዶአ አድርጉልኝ ማለት ነው። የማን እንደሚቀበል ስለማናውቅ ማለት ነው እና ቤተሰብ ሁላችንም ስንስቅ ስንጫወት ደስተኞች እንመስላለን፣ ግን በዝምታ ውስጥ ብዙ ነገሮች አሉ ማለት ነው። ሁላችሁም ላይክ ሽር እያደረጋችሁ እንድታበረታቱኝ በትህትና እጠይቃችኋለሁ። ሀሳባችንን ሁሉ ይሙላልን። የስደትን ሀገር በቃ ብሎን በሀገራችን የምንኖርበትን እድል ያመቻችልን። ሰላም ለእናት ሀገራችን እንዲሁም ለሚሰቃዩት በግፍ ተሰደው ላሉ። በራብ ና በውሃ ጥም እንዲሁም በብርድ ና በፀሐይ ለሚሰቃዩ ወገኖቻችን አላህ ፍትህን አንጥቶልን። ከአላህ ዘንድ ከሆነ ምንም ክፍያም የለውም፣ ምንዳም የለውም። ግን የሆነ ነገር ከሰው ከጠይቃችሁ ክፍያ አለው። ብዙ ውጣ ውረዶች አሉት። ብዙ ትሰደባላችሁ፣ ብዙ ትዋረዳላችሁ። ከሰው የሆነ ነገር ከጠየቃችሁ ከፈጣሪ ከጠየቃችሁ ግን ምንም ምንም ክፍያ የሌለው ምንም እስቃቄ የሌለው ምንም ዛቻ የሌለበት ከአላህ ተከጀሉ፣ ከሰው አትከጀሉ። ክጃሎታችሁንም እምነታችሁንም ሁሉ ነገራችሁንም፣ ወደ ፈጣሪ እና ወደ ፈጣሪ ብቻ ነው ማለት ነው። እና አላህ በትክክለኛው መንገድ የምንጓዝ ያደርግን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ እያልኩኝ ሰናበታችኋለሁ። ኢትዮጵያ ለዘላለም ትኖር።